ሙስና መቃብርን አጥፍቶ ሞትን ድል አድርጎ በታላቅ ኃይልና ግርማ የሴጣንን ቀንበር ሰብሮና ማሰሪያውንም ለዘላለም አጥብቆ ኃያሉ አምላካችን ኢየሱስ ክርስቶስ እኛን የሰው ልጆች ሁሉ ነፃ ያወጣ ሰላምና ፍቅርንም ደስታና ሐሴትን የሰጠን ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ የምንመለከተው ዓይናቸው ዓይናቸው ተይዞባቸው ነበር የሚለውን የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 16 ላይ ያለውን የእግዚአብሔር ቃል ይሆናል። እንዳያውቁት ዓይናቸው ተይዞ ነበር ነው የሚለው ቃሉ። በእሱ ላይ ነው የምንነጋገረው። ትላንት አንድ ጥያቄ ጠይቄያችሁ ነበረ። እንግዲህ ሌላ ጊዜ ደግሞ አሁን እየተከታተላችሁ ላላችሁ ነው፣ ሌላ ጊዜ ድንገት ከሰማችሁ ያስተማርኩት ትምህርት ስለነበረ ነው። ያውን ከሙታን መካከል ለምን ትፈልጋላችሁ? የሚለው ትምህርት ላይ አንድ ጥያቄ ጠይቄ ያለው እሱ ምንድን ነው? ሰዎችና መላእክት ማህያዊ ይባላሉ ወይ የሚል ነበረ ጥያቄው። ብዙዎቻችሁ መልስ ሰጥታችኋል። አሁንም እናንተ መልስ መስጠት ትችላላችሁ። ጥያቄው ከትላንቱ ትምህርት ጋር መላእክትና ሰዎች ማህያዊ ይባላሉ ወይ የሚል ነበረ። ወደ ትምህርቱ ልግባ። የዛሬውን ክርስቶስ ከሞት በተነሳ ዕለት ከደቀ መዛሙርቱ ሁለቱ ወደ ኤማሁስ ጉዞ ጀምረው ነበረ። ክርስቶስ የሚነሳው ኢየሩሳሌም፣ እነሱ ግን ወደ ኤማሁስ፣ ግራ ገባቸው። በዛ ጊዜ ክርስቶስ እነሱ እያወሩ ስለ እሱ ስለ ሞቱ፣ ስለ ስቃዩ፣ ተስፋ ስለነበራቸው ሁኔታ እያወሩ ሲሄዱ ክርስቶስ አብሯቸው መጣ። አብሯቸው እየሄደ አላወቁትም። ሲያወራቸው አላወቁትም። ጭራሽ እነሱ እንደውም ምንድን ነው አንተ አንተኑ ደግዳለ ኢየሩሳሌም አንተ ብቻህን እንግዳ ሆነ በኢየሩሳሌም ትኖራለህ፣ እንደ የሆነውን ነገር አታውቅም፣ እንደ ከትላንት ወዲያም እንደተደረገ አታውቅም እንደ ይላሉ። እሁድ ቀን ነው ይህን የሚያወሩት፣ ዓርብ የጌታን ስቅለት ነው። እንዲህ በኢየሩሳሌም ዓለም ያወቀውን ነገር እንዴት አላወቅኩም ትላለህ? ምን ማለት ነው ይሉታል። ኢየሱስ እኮ ነው አብሯቸው እየሄደ ጌታ ነው። እንዳያውቁት ዓይናቸው ተይዞ ነበር። ምንድን ነው ግን የሆነው፣ እየተወለጋችሁ ስትሄዱ ምንድነው የምታወሩት? አላቸው እየጠወን ለጋችሁ ስትሄዱ ላቸው። አንደኛ ደክሟቸዋል። እንቅልፍ የለም። ከአርብ ጀምሮ ስቃይ ነው። ቅዳሜ ፍርሃት ነው። ጌታቸው ተገድሏል። ጌታቸው ተሰቅሏል። ጌታቸው ተቀብሯል። ንጉሳቸው ተቀብሯል። መከራ ውስጥ ነው ያሉት። ስቃይ ውስጥ፣ ሐዘን ውስጥ ነው ያሉት። እየጠወለጋችሁ ስትሄዱ ሲላቸው፣ የስጋ የመንገዱ ድካም አለ፣ ግን የነፍስ ደግሞ መጠውለጋ አለ። የመንፈስ መጠውለጋ አለ። አሁን የገጠማቸው ከመንገዱ በላይ የመንፈስ መጠውለግ ነው። የእምነት መጠውለግ ነው። ክርስቶስ ከሞት ይነሳል ብሎ እንሆ ያንን ቃል ማመን ነበረ የቀራቸው ነበር ነበር የሚል ታያላቸው። የተስፋ መቁረጥ ንግግር ነበር ነበር ምን ነበረ ተስፋ አድርገን ነበረ። በሰውና በእግዚአብሔር ዘንድ ታላቅ ነቢይ ብለን ነበረ። ጭራሽ ነቢይ እያሉ ክርስቶስ አምላክ ነው። ዓይናቸው ተይዟል። ይሄ ዓይኑ የተያዘ ሰው ንግግርና የጠወለገ ሰው ንግግር ነው ክርስቶስን ነቢይ የሚል ክርስቶስን አማላጅ የሚል አይኑ የተያዘና መንፈሱ የጠወለገ ሰው ነው። የሆነውን ቃሉን ላንብብላችሁ ተመልከቱ። መንፈስ ቅዱስ በእኔም በእናንተ ይደር፣ እመቤታችን አትለየን። እነሆም ከእነርሱ ሁለቱ ይላል፣ የሉቃስ ወንጌል ምዕራፍ 24 ቁጥር 13። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም ስድሳ ምዕራፍ ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር ስለዚህም ስለ ሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? አላቸው። እየጠወለጋችሁ ስትሄዱ ሁለት ነገሮች ተመልከቱ። አንደኛ የአይን መያዝ፣ ሁለተኛ መጠውለግ የመናፍቃን፣ የካህዲያን፣ የአረማውያን፣ የማያምኑ ሰዎች የነ አሪዎስ፣ የነ መቅዶኒዎስ፣ የነ ንስጥሮስ፣ የነ ሰባሊዎስ፣ የነ አውሊናሪዎስ፣ የነ ማኒ፣ የነ ጳውሎስ ሳምሳጢ ዛሬም ያሉ እነዛ አዋቂ መናፍቃን፣ ዛሬም ያሉት አላዋቂ ድፍን መናፍቃን የእነሱ ችግር ነው። አንድ ዓይን መያዝ፣ ሁለት መጠውለግ። ለምንድን ነው ይህንን ምላችሁ መሰላችሁ? ተመልከቱ፣ ክርስቶስ አብሯቸው ነው። አላወቁትም። መጽሐፍ ቅዱስ ያነባሉ፣ አያውቁትም። መጽሐፍ ቅዱስን ይመለከታሉ፣ ኢየሱስን አያውቁትም። አብሯቸው እየሄደ አላወቁትም። ያኔ ገና ከሞት ተነስቶ አብሯቸው የሚደንቅ ነገር አለ። መጽሐፉማ እዚህ ጋ ያለው ወረቀት ነህ፣ ወረቀት። ይሄንን አንብበው ኢየሱስ ክርስቶስን ሊያውቁት አልቻሉ። ማወቅ ግን ነበረባቸው። የተጻፈ ሁሉ ለእኛ ለትምህርታችንና ለተግሳጻችን ተጽፏል ነው የሚለው። የእግዚአብሔር ቃል የሚነግረን ይህንን ነው። የተጻፈ ሁሉ ለትምህርታችንና ለተግሳጻችን የተጻፈው የእግዚአብሔር ቃል የሚናገረው ግን ምንድን ነው? ችግሩ ብዙ ሰዎች የተጻፈው ለማ እንደሆነ እንኳን የማያውቁ ሰዎች ናቸው ብዙዎቹ። ስለዚህ ይሄ ቃል ግን ለእኛ ለተግሳጻችን፣ ለትምህርታችን እንዲሆን እንጸናበት ዘንድ እንበረታበት ዘንድ ስለ እኛ የተጻፈ መጽሐፍ ነው። የተጻፈው ሁሉ ለምክራችንና ለተግሳጻችን እንድናምን እንድናቀው፣ እንድንረዳው ነው። እነዚህ የኤማውስ መንገደኞች ግን ዓይናቸው ተይዟል። ዛሬም እንደ ኤማውስ መንገደኞች አንዳንዱን እየለቀመ ጌታችን ከጥፋት እንዲመልስልን ነው የምንጸልየው። እነዚህ የኤማውስ መንገደኞች ተመልሰዋል ወዲያው። ለተመለሰ ሰው ግን አሁንም ድህነት እንዳለው የሚያሳይን ይህ ቃል ለሚጠፉት ሁሉ እግዚአብሔር ንስሓን አዘጋጅተዋል ተመለሱ ነው የሚለው። እወቁኝ ነው የሚለው። አምላክነቱን እንድንረዳው ነው የሚሻው። የተጻፈ ሁሉ ለትምህርታችን ለተግሳጻችን ለመጽናናታችን ሁሉ ይሆን ዘንድ ስለኛ ተጽፏል። የእግዚአብሔር ቃል ይሄን ይላል፤ በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና ሮሜ 15 አራት ዛሬም ይሄ ቃል ለትምህርት ተጽፏል። በተለይ ከኦርቶዶክስ ውጭ ለወጡ ቤተክርስቲያንን ጥለዋት ለወጡ በስህተት ጎዳና ለሄዱ ዛሬም ድረስ መከራከርን በቃል መለፍለፍን የሚወዱ እውነት ክርስቶስን ሳይሆን መናገር ብቻ የሚወዱ ልባቸው ከክርስቶስ የራቀ ቃሉን ዝም ብለው የሚለፈልፉ ሚስጥሩ ግን የማይገባቸው ዓይናቸው የተያዘ የጠወለጉ ሰዎች ናቸው። መውጣት እንዳለ ግን እሱን ማሳየት ነው ዛሬ የፈለኩት። እነዚህ የኤማውስ መንገደኞች ወደዛ በሚሄዱበት ሰዓት ልብ በሉ፣ እሁድ ቀን ነው፣ የትንሣኤ ቀን ነው። ክርስቶስ የሚነሳው ኢየሩሳሌም ነው የተቀበረው በዛ ነው እነሱ ግን የሚሄዱት ከኢየሩሳሌም እርቀው ነው የሚሄዱት ወደ ሌላ ቦታ አያችሁ አንደኛ ቦታውን ራሱ የሚሄዱበት ቦታ ክርስቶስ ያለበት ቦታ አይደለም በዛ ሰዓት የሚነሳበት ቦታ አይደለም እሱ በሁሉ የሞላ ነው ችግር የለም የሚነሳባት ቦታ ግን የተቀበረባት ቦታ ናት ሌሎቹ ወደ መቃብሩ እየሄዱ የሰሙትን ከመላእክት ክርስቶስ ሕያው ነው። ሕያውን ከሙታን መካከል ለምን ትፈልጋላችሁ? እነሆ ተነስቷል፣ የሚለውን ቃል ነግረዋቸው እሱን ራሱ አልተቀበሉ። እነዚህ ሰዎች የኤማሁስ መንገደኞች ቁጭ አድርጎ መጀመሪያ ገና በየዕለቱ ቀን ከሌሊት ሲያስተምራቸው ነበረ። ክርስቶስ መከራ ይቀበላል፣ በሶስተኛው ቀን አልፎ ይሰጣል፣ በሶስተኛው ቀን ከሙታን ተለይቶ ይነሳል፣ በሶስተኛው ቀን ከሙታን ተለይቶ ይነሳል። ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን እሰራዋለሁ እያለ ስለ ሥጋው እየተናገረ ቁጭ ብሎ ሲሰሙ አልዓዛርን ከመቃብር ሲያወጣ እያዩ የነበሩ ሰዎች ናቸው። የጠወለጉ ዓይናቸው የተያዘው ወለተ ያይሮስን ተነሽ ሲላት ብድግ ብላ ስትቆም እያዩ ነው። የክርስቶስን መነሳት የተጠራጠሩ ነበር ሲሉ የነበሩት ዛሬም ብዙዎቻችሁ በእግዚአብሔር ላይ ተስፋ የምትቆርጡ ነበር የምትሉ ስለ ኑሯችሁ፣ ስለ ህይወታችሁ፣ ስለ እያንዳንዱ የየዕለት እንቅስቃሴያችሁ ነበር፣ ነበር፣ ነበር የምትሉ ሰዎች ናችሁ። ክርስቶስ ነበርን ወደ ነው ይለውጠዋል፣ ወደ እውነት ያመጠዋል። የሞተውን አልዓዛር ሕያው ያደርገዋል። ወለተ ያይሮስን የሞተችውን ተነሽ ሲላት ብድግ ትላለች። እሱም ራሱ ሙስና መቃብርን አጥፍቶ ለኛ ለሁላችን በኩሮኖ ተነስቷል። መላእክትም የመሰከሩት ይህንን ነው፣ ህያውን ከሙታን መካከል ለምን ተፈልጉታላችሁ? እንሆ ተነስቷል አላቸው። አሁን ደግሞ መካከላቸው ገባ። ሁለቱ ደቀ መዛሙር ሲጓዙ ምንድን ነው እየጠወለጋችሁ ትሄዱ? የምታወት እንዳያውቁት ዓይናቸው ተይዞ ነበር። ለእሱ ጭራሽ ይነግሩታል። መጨረሻ ላይ ነው እረ መሸባክን ሩክ ነው የምትሄደው መሰለኝ ና ግባ ከኛ ጋር አደር አሉት። እሺ ያለና ገባ ጥሮች ናቸው እነዚህ። እርግጥ ገብቶ እንጀራውን ማዕዱን ባርኮ ሲሰጣቸው ዓይናቸው ተገለጠ። እንጀራው ምንድን ነው? ስጋው ደሙ ነው እኮ ሚስጥሩ። ዛሬ ስጋው ደሙን ለመቀበል ካላችሁበት የምንፍቅና ህይወትና የአረማውያን ህይወት ከንቱ የሆነ የዓለም ፖለቲካ እሳዊ ውስጥ ካልወጣችሁና ከዛ ውስጥ እንደ ሎጥ ከእሳቱ ካልዳናችሁ አችሉም። ወለሳ አስገረቶሙ ጸጋ እግዚአብሔር ወፁ እምዓለም በሰዓቶሙ ነው የሚለው የእግዚአብሔር ጸጋ የጠራቻቸው ፈጥነው ወጡ። በቀመ ወፃ ሎጥም ሰዶም ሎጥ ከሰዶም እንደ ወጣ ወቀመ ገብረ ኤልሳ ነቢ ኤልሳ ነቢ ኤልያስን ተከትሎት እንደሄደ እንደዛ ካልወጣችሁ አትድኑ ነው የሚለው። ዓይናቸው ተይዟል። ዓይናችሁ የተያዘባችሁ ሰዎች መፍትሔውን ወቁት። ጠወልገዋል። መንፈሳዊ መጠውለግ አጋጥሟቸዋል። ምንድን ነው የምታወቱ እየጠወለጋችሁ ስትሄዱን ያላቸው ተመልከቱ። ዛሬም ብዙዎች በዚህ ታስረዋል፣ በዚህ ተይዘዋል። ስለዚህ። መውጫ አለው ከዚች ቅድስት ቤተ ክርስቲያን የወጣችሁ ግርግሩን አትዩት እነከሌ እና እንትና አቡነ ከሌ እንዲህ አሉ እነከሌ እንደዚህ ተጣሉ እንደዚህ እንደዚህ እሱን አይደለም የምትመለከቱት እምነቱን እና ክርስቶስን ነው የምትመለከቱት ሰዎች ልናይ አይደለም ወደ መቅደስ የምንሄደው ክርስቲያኖች አንዳንድ ሰዎች አለችሁ በኦርቶዶክስም እንደው እምነታችን እንዲሆን እንደዚህ ሆነ ሰው ስለምታዩ የእምነታችሁን ፈጻሚና ራስ ክርስቶስን ተመልከቱት ነው የሚለው የዕብራውያን መልእክት ምዕራፍ አስራ ሁለትን ከቁጥር አንድ ጀምራችሁ ተመልከቱት የእምነታችሁን ራስና ፈጻሚ የእምነታችን ራስና ፈጻሚ አቡነ እከሌ አይደሉም። ቀሲስ እከሌ አይደለም። መምሬ እከሌ አይደለም። የእኔና የእናንተ የእምነታችን ራስና ፈጻሚ የድንግል ማርያም ልጅ የአብ ልጅ ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ እኔና እናንተን ሕይወት የሰጠ የዘላለም አምላክና የዘላለም ንጉሥ ነው። ሰዎች የምታዩ በሰው ትወድቃላችሁ። የመስቀሉን ነገር ተመልከቱት። እሱን ነው ሐዋርያት የሚያሳዩት ሁሉ ወደ ቅዱሳን ውይው የቅዱሳኑን ህይወት ተመልከቱ። በሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስ ምንድነው ያለው? ከዮሐንስ ጋር ሲሄድ ወደ መቅደስ ሲገቡ ያንን ሽባ ወደ እኛ ተመልከት አለው። ተመልከቱ ወደ ጴጥሮስ፣ ተመልከቱ ወደ ጳውሎስ። እነሆ እነሱ እምነታቸውን ፈጽመው የሄዱትን ቅዱሳንን ተመልከቱ እንጂ ዛሬ ያለውን መምርከሌን፣ ቄስከሌን፣ አባከሌን፣ አቡነከሌን፣ ጳጳስከሌን አይደለም። ያ መጠውለግ ነው መንፈሳዊ ህይወታችሁ ሲጠወልግ ነው በሰው ላይ የምትመረከዙት እነሱ ራሳቸው ድነት ያስፈልጋቸዋል ይሄን ታላቁን አምላክ ማመን አለባቸው በዘር ከመመራት በጎሳ ከመመራት በሰፈር ከማምለክ በፖለቲካ ከመነዳት የወንጌሉን ቃል መስማት አለባቸው የሌሊን ፍልስፍና ነው የሚመራቸው የማርክስ ሶሻሊዝም ነው የሚመራቸው ወይስ ካፒታሊዝም ኢምፔሪያሊዝም ነው የሚመራቸው ነው የክርስቶስ ወንጌል የማቴዎስ ወንጌል የሉቃስ ወንጌል ነው የሚመራቸው ቅዳሴውን ስናስቀድስ የምንሰማው ወንጌል የክርስቶስ ወንጌል አይደለም ዓለም እንዴ የምንሰማው ወንጌል የክርስቶስ ወንጌል ዓለም እንዴ የምንሰማው የምንሳለመው ይሄን ይዞ ዓለም እንዴ ወንጌል የሚሉት ዛሬ እንሆ ይሄን የምትመለከቱ በመንፈሳዊ ህይወታችሁ የጠወለጋችሁ የእምነታችሁን ራስና ፈጻሚ ክርስቶስን ተመልከቱ። ዓይናችሁን ግለጡ። እናንተን በኦርቶዶክስ ውስጥ ያላችሁ፣ ለመናፍቃኑ ግን ወደ ሥጋውና ደሙ እውነተኛ ወደ ሆነችው ቅዱስ ቤተ ክርስቲያን ስትቀርቡ ዓይናችሁ ይበራል። አለዛ ግን እንደ ዴማስ ኮብልላችሁ ትቀራላችሁ። ዴማስ አልተመለሰም፣ አልተጻፈም። እንደ ኤሳው ወጥታችሁ ትሄዳላችሁ። ኤሳው ብኩርናውን ቢፈልግ አላገኘም ይላልና፣ ለንስሐ እንኳ ስፍራ የሚጠፋበት ጊዜ አለ ይላል። ይህንን ልብ በሉ፣ ለንስሐ ጊዜ የማታገኙበት። ስለዚህ ዓይናቸው ተይዞ ነበር፣ ጠውልገው ነበር፣ የኤማውስ መንገደኞች ኋላ ግን ተገልጦላቸዋልና ለእናንተ የሚግለጥላችሁ ሁላችንንም በረዴቱ አይለየን ክርስቶስ ወይ ሁልጊዜ በቤትህ እንድኖር ስጋህንና ደምህንም ተቀበለን የዘላለም ሕይወት እንድኖርስ አንተ ህያው አድርገን አሜን የጥያቄው መልስ ጻፋችሁ ማሕያዊ የመላእክትን የሰብን የሰዎችን ማሕያዊ መላእክት ህያው ናቸው አዎ ሰዎች ህያው ናቸው አዎ ማሕያዊ ግን እግዚአብሔር ብቻ ነው ህያው የሚያደርግ ህይወት የሚሰጥ ማለት ነው። የሚፈጥር ፈጣሪ ማለት ነው። ማህያዊ እሱም ኢየሱስ ክርስቶስ አምላካችን እግዚአብሔር ብቻ ነው። የሰማነው በልቡናችን ያሳድር። ሁልጊዜ ከእኔ ከኔ ጋር መሰሩ አላችሁ። የተከበራችሁ ክርስቲያኖች ይህን ቃል ሌላው ሰው እንዲዳረስ የምታደርጉ ሁልጊዜ አላችሁ እና ሰዎች ሁሉ ይሰሙት ዘንድ ይሄን ቃል እባካችሁ አዳርሱት። ላይክ ሼር አድርጉት። ሰው ሁሉ ይስማው፣ ሰው ሁሉ ይማርበት። የጠፉ ይመለሱ ወደ ኦርቶዶክስ፣ ወደ እውነተኛይቱ ይምጡ። በክርስቶስ ዘንድ መዳን የሆንላቸው ዘንድ የእምነታችን ራስና ፈጻሚ ክርስቶስ ነው እና ሕያው አምላክ። ሰው ተመርኩዞ የሚጠፋ እሱ ከንቱ ነው። በእግዚአብሔር የሚታመን ግን ለዘላለም ይኖራል። ፈተናውን ለፉት። ቤተክርስቲያናችን ብዙ ፈተና ላይ ነች። የሚፈተኑት ሰዎች ናቸው። ፈተናውን ለፉት። ክብራችንንም የሚሰጥ እግዚአብሔር አለና አይተወንም። ለዛም ደግሞ ሁልጊዜ እንጸልይ። አሜን። የቅድስተ ቅዱሳን የድንግል ማርያም ምልጃዋ አይለየን፣ የመላክ ጥበቃ ከእናንተ ጋር ይሁን። አነሳሶ ላስጀመረን፣ አስጀምሮ ላስፈጸመን ሀያል አምላክ ክብርና ምስጋና ይግባው። ልሁል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።